ዛሬ አስራ ሁለተኛ ቀን መተናል አብረን እና ጾም ጸሎታችን እግዚአብሔር በመሀላችን ምን እያደረገ እንዳለ ብትነግሩ እንደው ምንድን ነው የሚታየን ነገር ምንድን ነው የሚታያችሁ ነገር ምንድን ነው የሚሰማችሁ ነገር ምንድን ነው እየሆነ ያለው በመካከላችን እና አንድ ሁለት ሰው ብታወሩ በጣም ደስ ይለኛል አዎ እንግዲህ እግዚአብሔር ይመስገን እንግዲህ ከጀመርን ወደ አስራ ሶስተኛው ቀን ያው ደርሷል እና ጌታ ይመስገን። ከሪፐንት ጀምረን ማለት ከነሳ ከመመለስ ጀምረን አሁን ትናንትም ስለ ልብ እግዚአብሔር እየተናገረ እግዚአብሔር ዛሬ ላይ ደግሞ ስለ ቅንነት እየተናገረ ነው። ይህ በጣም አንድ ነገር እንደ አስተያየት ነው የምሰጠው። ይሄ ትምህርት አይደለም ለኢትዮጵያ፣ ይሄ ትምህርት ለዓለም፣ ለዓለም በአሁኑ ዘመን በኢትዮጵያ መበላላት አለ ማለቅ አለ። እንደው መጽሐፍ ስናገር ማርያም ከክርስቶስ እግር ቁጭ ብላ መልካም እድል መረጠች፣ ይላል መልካሙን መረጠች፣ ይላል ከእሷ አይወሰድባትም፣ ይላል። ይህ እድል እንዲ ይህ ትምህርት በእውነት ሰው ሁሉ አሜን ብሎ ተመስገን ብሎ የምሰማ ሰው ለስጋ ብቻ ለነፍስ ብቻ አለ ለስጋም እና ይህ ትምህርት አሁን የምሰጠው የእናንተ የእውነታችሁ ትምህርት አቅራቦት እኔ አሁን ይህ ትምህርት የተዘጋጀው በፓስተር ታምራት ነው ብዬ አልልም ይህ ትምህርት የተዘጋጀው ከሰማይ ከእግዚአብሔር ነው እና ከዛሬ ሀያ ሀያ አራት አመት በፊት በኢትዮጵያ ደግሞ ከአስራ ሰባት ዓመት በፊት እግዚአብሔር ያየው ፕሮግራም ዛሬ ላይ የተፈጸመ ፕሮግራም ይህ ፕሮግራም ነገ እናገኛለን ተመለሰን ብንል በሞት እንኳን አናገኝ ይህንም ድምፅ ድንቅ የሆነውን ቃል ድንቅ የሆነውን አስተምሮ ድንቅ የሆነውን የእግዚአብሔር እውነት ሰማዊ መና ምግብ የምትክለን የሚያቆመን ይህ ቃል እግዚአብሔር ብፈቅድ ይነገር ለመላው ሕዝብ የሚደርስበት በሚዲያ እንኳን የሚደርስበት ጊዜ ብመቻት ብፈጠር በጣም መልካም ነው። እኔ ለራሰ ተፈውሻለሁ፣ አይደለም ከጎን ያለች ባለቤቴ ተፈውሳለች፣ እያለቀሰች ነው እንደምሰማው እና ያር ለሁሉ ሰው አገልጋይ ሁሉ ቤተ ክርስቲያን ሁሉ ይህን ትምህርት ቢካበል ብዙ ለውጥ አለ፣ ብዙ መውረስ አለ፣ ብዙ መሄድ አለ፣ ብዙ መርገጥ አለ እና ጌታ የተመሰገነ ይሁን። በጣም እጅግ እጅግ እግዚአብሔር ይባርካችሁ። ሰማይ አምላክ ይባርካችሁ። ይህ መገለጥ ከእግዚአብሔር ካልሆነ፣ ይህ ስጦታ ከእግዚአብሔር ካልሆነ ሰው በስጋ ጥበብ በራስ ተነሳሽነት አይደለም መንፈሱ አነቃቅቶ መንፈሱ አቁሞ መንፈሱ ተክሎ መንፈሱ ሰጥቶ መንፈሱ ነግሶ ኃይልና ብርታት ሆኗል። እግዚአብሔር ለዘር ዓለም ሺህ ትውልዳችሁን ይባርክ እናንተን ይባርክ ትራችሁን ይባርክ መውጣታችሁን ይባርክ መግባታችሁን ይባርክ። አይደለም ሲያትልል ዓለምን እግዚአብሔር አሳልፎ ይስጣችሁ ያስወርሳችሁ። እኔ ቤተክርስቲያን ተባርካለች። እናንተንም ልዑሉ እግዚአብሔር ይባርካችሁ። በርቱ፣ ጨምሩ። ይጨመር ይጨመር ይጨመር። ይህ አይወሰድ ይጨመር፣ ካለው በላይ ይጨመር። ይጨመር፣ የቃለ መገለጡ ይጨመር፣ የቃለ ሙላቱ ይጨመር። ዳራው እየሰፋ ሲሄድ እየሰፋ ሲሄድ ልክ ባህር ውስጥ ገብቶ ሰው እንደሚዋኝ ውስጥ ልበ ትዋኛለች፣ እንደዚያ ትዋኛለች። እግዚአብሔር በሚያውቀው በማለዳ ከቤት እንዴት ሆኜ ቸርች እንደገባ አላውቅም። ሰውን መንገድ ላይ ረግቻ ይሁን የሆነ ነገር መጥቻ ይሁን አላውቅም። ዝም ብዬ ነው፣ በአየር ላይ ያልፉ ነው ወደዚ የገባው ጌታ የተመሰገነው። እግዚአብሔር ይባረክ። ጌታ ይባርካችሁ። ዘመናቸው ይባረክ። ይህ ነው ምለፋስ። ድንቅ ነው፣ ድንቅ ነው፣ ድንቅ ነው። አፖስትል አሁን ደግሞ ሲያወራ የነበረው አገልጋይ ነቢ ከጂንካ ግሎሪ ኦፍ ክራይስት አጥቢያ ነቢ ነው እግዚአብሔር እዚያ ከተማ ላይ በጣም ያከበረው እግዚአብሔርን በድንቅና በተአምራት የሚያገለግል አገልጋይ ነው። እና ከተማ ላይ እግዚአብሔር ታላቅ ነገር ያደርጋል። ጅንካዎች ጸልዩ፣ በእውነት ጌታ ይባርካችሁ፣ ቀጥሉበት። ኢየሱስ ይባረክ፣ አሜን ማለት እጅግ በጣም ደስ የሚል ነው። ማለት ከምንም ነገር በላይ በቃ ዘፍጥረት ምዕራፍ ሰላሳ ሁለት ላይ እግዚአብሔርም ረለሜቼ ነው ጉዳዳድካው ይላል። ማለት በቃ ተፈውሶ ነው የቀረበው ያቆብ። ከዛ በኋላ በእግዚአብሔር መንፈስ ጋር መነካካቱ ካለ ፈውስ ነው የሚሆነው። በዚህ ማለድም የእግዚአብሔር ነገር ነክቶኛል፣ የእግዚአብሔር ነገር አልኳም መነካካቱ አለ፣ በቃ መተሽቱ አለ። ፈውስ የሚሆነው ያን ሰዓት ነው። በቃ የተነካ ደግሞ አይበላም። በኢየሱስ ክርስቶስ ስም በቃ አንበሳው አይበላውም እግዚአብሔር በብዙ አይነት በቃ የህይወት ጎዳና በብዙ አይነት ነገር ውስጥ አልፈናል ሁላችንም። ግን እግዚአብሔር በነዚህ ዘመናት ሁሉ የጠበቀ አንበሳው እንዳይበላን ያደረገው ራሱ ልዑል አምላክ ነውና፣ በእውነት ለእግዚአብሔር ትልቅን ክብር ነው የምንሆነ። በዚህ ማለዳ መነካከቱ ካለ ማንም አይነከታም። በቃ እንዲህ ያለው መነካከት ያስፈልጋል። እንዲህ ያለው ቅርበት ያስፈልጋል። እንዲህ ያለው የመንፈስ አታችመንት ያስፈልጋል ከእግዚአብሔር ጋር እና በእውነት በዚህ ማለዳ ሰሞኑን በምንጸልያቸው እግዚአብሔርን ቃል በምንሰማቸው ነገሮች በሙሉ ከእግዚአብሔር ጋር ቀጥታ ግንኙነት እያደረገ ስላለ ደግሞ በጣም የምፈልገውን ፓርት ነው በዚህ ማለዳ ላይ ማለትም፣ ወደ ልቤ የመጣው ስለ ቅንነት ማለት ነው። አንተ ቅን ይሆን ከለ የሚለው የቅኖችን መንገድ ታቀን አለ ያል እግዚአብሔር ቃል ሲናገር እና ቅንነት ለመንፈሳዊ ነገር ወሳኝነት አለ። ቅንነትን ደግሞ ከሚያበላሹ አንድ የሚያበላሸው ደግሞ አንዱ ደግሞ ሰይጣን ነው። በጣም እንጠነቀቅበት የሚገባው ጉዳይ ዲያብሎስ ነው። ቅን አንድ ሰው ቅንነትን ካጣ የሆነ ዲያብሎስ ከዲያብሎስ ጋር የሆነ በቃ ርክክ ያለው ማለት ነው። ስለዚህ ከዛ ርክክ ውስጥ ደግሞ በነሳ ወደ እግዚአብሔር መመለስ ያስፈልጋል፣ እና በዚህ ማለዳ በእውነት የእግዚአብሔር መንፈስ እውነት ሁላችንንም አጽናንቶ እኔን አጽናንቶኛል፣ ባርኮኛል፣ ከእግዚአብሔር መንፈስ ጋር መገናኘት ሆኗል። በእውነት ለውጥ ሆኗል። መባረቅ ሆኗል። በእግዚአብሔር ቃል ውስጥ እግዚአብሔር መንፈስ ያልተነበረ በጸሎት በኃይል እግዚአብሔር ትልቅ ተሐድሶ ሆኖልኛል ትልቅ ተሐድሶ ሆኖልናል ብዬ ማለት ይችላለው። እና እግዚአብሔር ይመስገን ሆነ ፓስተር ታሚ እግዚአብሔር ይባርክ። ወንድማችን ታዲ ውስጥ እግዚአብሔር በጸሎት ያገለገለን ወንድማችን እግዚአብሔር ይባርከው። በእውነት ከዚህ በበለጠ ይጨምርባችሁ፣ እግዚአብሔር ክብር ይጨምርባችሁ እግዚአብሔር መንፈስ ይጨመርባችሁ። እግዚአብሔር ኃይል ይጨመርባችሁ። እግዚአብሔር ቅባት ይጨመርባችሁ። በእውነት ለእኛም ደግሞ በኢየሱስ ከዚህ በበለጠ መነቅ አጣጥ እንዲኖርልን ከእግዚአብሔር መንፈስ ጋር በእውነት እውነተኛ ግንኙነት እንዲኖርልን በእውነት ልመናየም ጸሎት ነው እና በእውነት እግዚአብሔር ይባርካችሁ ለማለት ይፈልጋሉ። ተባለው ጌታ ኢየሱስ ይባረክ። በጣም ደንቅ ጊዜ እያሳለፈን ነው። በርግጠኝነት አምናለሁ። የብዙ ሰው ህይወት ተነግቷል። የብዙ ሰው ቤት ተነግቷል። እኔ በራሴ በኩል ራሱ ከትናንት ወዲያ በጣም የተነካሁበት ኖርማሊ እንደ እብድ ብቻዬ ልሳን እየተናገርኩት ቤት ግቢ መንገድ የዋልኩበት ቀን ነበረ እና የዛን ቀን የሚገርመው ነገር ስለ መውጣት ነበረ አፖስትል አማሪ ሲያወራ ነበረውና እስቲ ውጡ እያለ ነበር። ውጡ ከገደባችሁበት፣ ሁኔታ፣ ከገደበበት፣ ሰው ካስቀመጠበት፣ ራሴ አንተን ካስቀመጥክበት ውጣ ልፍታፍ እያለ ነበር እና በጣም እየወጣን ነበር የሚገርመው ነገር እኔ የዛን ቀን ዲክሌር ብራቴ ላይ እያወስኩ ነበር የዋልኩ በቀኑ ግን በኔ ቤት ላይ በእኔ ህይወት ላይ የሆነ ነገር አለ በእርግጠኝነት በጣም ድንቅ ጊዜ እግዚአብሔር እየሰጠን ነው በስጋዊ ለውጥ በመንፈሳዊ ለውጥ ውስጥ ገብተናል የኔ ብቻ ሳይሆን የቤተክርስቲያን ውስጥ ለውጥ ራሱ በጣም እየመጣ ነው። እግዚአብሔር ይመስገን በጣም ለውጥ አግኝተናል። ተለስትች ያለው እኔ በግሌ ብዙ ነገር እግዚአብሔር እየረዳኝ ነው። ተባርክ ያለው ነው።